ጎግል ቢም የተሰኘ ስሪዲ የቪዲዮ ጥሪ ማስተናገጃ ፕላትፎርም ይፋ አደረገ። ሰላም ተመልካቾቻችን፣ እንደምንቆያችሁ የምን አዲስ በሳይበር ፕሮግራማችን በሳምንቱ በሳይበሩ ዓለም ምን ተከናወነ ሲል ድረ ገጾችን ጎብኘት አድርጎ ለእናንተ የሚሆኑትን አዘጋጅቶ ተገኝቷል። አብራችሁን ስለምትቆዩ እጅግ አድርገን እናመሰግናችኋለን። ቪዲያ ይሽታኛል ጎግል ቢም የተሰኘ ስሪዲ የቪዲዮ ጥሪ ማስተናገጃ ፕላትፎርም ይፋ አድርጓል። የቴክኖሎጂ አብዮት የሰው ልጅ በዓለም ዙሪያ በቀላሉ መገናኘት የሚያስችለውን አቅም እንዲታጠቅ አድርጓል። አሁን አሁን እየተፈጠሩ ያሉ ቴክኖሎጂዎች ደግሞ ሰዎች ባሉበት የዓለም ክፍል ሆነው አብረው ያሉ ያህል እንዲሰማቸው የሚያደርጉ ፈጠራዎች ተበራክተዋል። ከነዚህ ፈጠራዎች መካከል ስሪዲ ቴክኖሎጂ ተጠቃሽ ነው። ታዲያ ጎግል ክሮም ሰዎች አንድ ክፍል ውስጥ ተቀምጠው የሚ ማውሩ ያህል የሚያቀራርበውን ቢም የተሰኘ ስሪዲ የቪዲዮ ቴክኖሎጂን ይፋ አድርጓል። ስታር ላይን በተሰኘ ፕሮጀክት ስር የተፈጠረው ቢም የቪዲዮ ፕላትፎርም በርካታ ቋንቋዎችን ያካተተ ከመሆኑ ባሻገር ቅጽበታዊ ወይም ደግሞ ሪል ታይም ትርጉም የሚያቀርብ ፈጠራ እንደሆነ ተነግሯል። ሰዎች በሚችሉት ቋንቋ ሐሳባቸውን ሲገልጹ፣ ሌላኛው አድማጭ በሌላ በሚችለው ቋንቋ ማድመጥና መናገር የሚያስችል ነው ሲል ነው ይፋ ያደረገው። ከዚህም ባሻገር ሰዎች በአንድ ክፍል ውስጥ ሆነው ፊት ለፊት ተቀምጠው የማውራት ያህል ቅርርብን የፈ ብሎም ደግሞ ርቀትን እንዲረሱ እና አብረው እንዳሉ ማሰብ እንዲችሉ የሚያደርግ ነው ተብሏል። ይህ ፈጠራ ስድስት ካሜራን ያቀፈ ሀርድዌርና ሶፍትዌርን ያጣመረ በሰው ሰራሽ አስተውሎትም የሚደገፍ ነው ተብሏል። ፈጠራው በያዝ ነው የፈረንጆቹ አመት ሴልስ ፎርስ፣ ሲትዳል፣ ኤንኢሲ፣ ዲሎይት እና ጁዌሊንጎ በተሰኙ የቴሌኮንፈረንሲንግ ፕላትፎርሞች እንደሚቀርብ ጎግል አሳውቋል። ቀጣይ መረጃችን በአርቲፊሻል ኢንተለጀንስ የታገዘ የአጥንትና መገጣጠሚያ ችግሮችን ማወቅ የሚያስችል ተለባሽ ቴክኖሎጂ ይፋ ሆነ። ቴክኖሎጂው ከ20 በላይ ሴንሰሮች በተገጠሙለት ስማርት የጫማ ሶል አማካኝነት የሚሰራ ነው። በኦሃዮ ስቴት ዩኒቨርሲቲ ተመራማሪዎች የተሰራውና በፀሐይ ኃይል የሚሰራው ይህ የጫማ ሶል የግለሰቡን እርምጃ ወደ ኤሌክትሪክ ሲግናል ይቀይራል በመቀጠልም ከቁሱ ጋር ግንኙነት ወዳለው ስልክ ወይም ደግሞ ኮምፒውተር ሲግናሉን ያስተላልፋል። ኮምፒውተሩ አስቀድሞ በሰለጠነው የማሽን ማስተማር ስለተቀመረ የምርመራ ውጤቱን ይገልጻል። ተለባሽ ቴክኖሎጂ የአርቴፊሻል ኢንተለጀንስ ቴክኖሎጂን የሚጠቀሙ ስማርት ቁሶችን የሚያመለክት ሲሆን የሚለበሱና ከሰውነት ጋር ንክኪ ያላቸው ናቸው። ስማርት ሰዓቶች፣ ቀለበቶች፣ ጫማዎች፣ ልብሶችና ጌጣጌጦች ተለባሽ ቴክኖሎጂ ውስጥ ይካተታሉ። ቴክኖሎጂው አትሌቶችና ሌሎች ግለሰቦች አስከፊ የሆነ የጤና ጉዳት ከማስተናገዳቸው በፊት ጥንቃቄ ማድረግ እንዲችሉ ቅድመ ማስጠንቀቂያዎችን ይሰጣል። የመጨረሻ መረጃችን የሚሆነው ጎግል ክሮም ከፍተኛና ለጥቃት አጋላጭ ክፍተቶች እንዳሉበት የተመለከተ ነው። የድር መረጃ ማሰሻ የሆነው ጎግል ክሮም ለከፍተኛ የሳይበር ጥቃት የሚያጋልጡ ክፍተቶች እንዳሉት ተገልጿል። የሕንድ ሳይበር ደህንነት ሰርት ለጎግል ካምፓኒ በላከው መረጃ ክሮም በርካታና ከፍተኛ ተጋላጭነት ያላቸው ክፍተቶች እንዳሉትና እነዚህም ክፍተቶች ሲስተምንና መረጃን በርቀት መቆጣጠር የሚያስችሉ መሆናቸውን ጠቁሟል። ክፍተቶቹ ለሳይበር ደህንነት አጥቂዎች ምቹ ከመሆናቸው ባሻገር በዊንዶ በማክና በጎግል ክሮም ስሪቶች ወይንም ደግሞ ቨርዥኖች ላይ መገኘታቸው ደግሞ አደገኛ ያደርገዋል ሲል ሰርት ኢንዲያን አስረድቷል። በተመሳሳይ ሴንትራል ገቨርንመንት ኤጀንሲም ጉግል ክሮም በርካታና አደገኛ ክፍተቶች እንዳሉበት ጠቁሟል። እነዚህ ክፍተቶች የሳይበር ወንጀለኞች ማንኛውንም የጉግል ክሮም ተጠቃሚ በርቀት ማጥቃት፣ ሲስተምን መቆጣጠር ብሎም ደግሞ መረጃን መመንተፍ የሚያስችላቸው ነው ብሏል። በመሆኑም የጉግል ክሮም ተጠቃሚዎች ማሰሻውን በአፋጣኝ ማዘመን እንደሚጠበቅባቸውና ወሳኝ የሚሏቸውን አካውንቶች ከመጠቀም እንዲቆጠቡ ባለሙያዎች ምክረ ሀሳብ አቅርበዋል። ጉግልም ጉዳዩን በቶሎ እልባት እንዲሰጥ ሰርት ኢንዲያን አሳስቧል። ዘገባው የኢንዲያን ኤክስፕሬስ ነው። የዛሬ የምን አዲስ በሳይበር መረጃዎቻችን እነዚህ ናቸው። ሳምንት በሌሎች አዳዲስ መረጃዎችን ጠብቃችኋለን። ፕሮግራሙን እያቀረብኩኝ አብሬያችሁ ቆይታ ያደረግኩት ሊዲያ ሽዳኛው ነበርኩኝ። እስከ ሳምንት ሰላም ሁኑ።